ሰላም፣ ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የጌጥ ኔስ ቻናል ቤተሰቦች እንድናችሁ? ዳናችሁ? ወይኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ካሜራ ጠመመ ብሏን፣ በነገራችን ላይ አቀማመጥ የጠመመ አድርጌዋለሁ ማለት ነው። አጣሙኛ፣ እንግዲህ ምንም ማለት አይደለም፣ ቻሉት ማለት ነው። እንኳን አደረሳችሁ። እንኳን አብሮ አደረሰን። ረመዳን ከሪም፣ የሰላም የፍቅር የአንድነት የመተሳሰብ አመት ባል ያደርግልን። ሙሴ መቶች እንኳን አደረሳችሁ ማለት ነው። እንግዲህ በስደት ዓለም ላይ የትምገኙ ሰዎች ምንም ያው በጣም ስራው እንትን ብሎ ኦቨር ሆኖ የነበረው እንግዲህ እንኳንም ተራቀቅን እንኳንም አለፈ እያላችሁ ይሆናል ማለት ነው። ያው ታውቃላችሁ በስደት ዓለም ላይ በጣም ስራ ይበዛ ለረመድ ያለው ማለት ነው። እንደዚም ስራ ቢበዛ ግን በሰላም አለው፣ ፍቅር አለው፣ አንድነት አለው፣ መተሳሰብ አለው፣ መተማማት የለ፣ መቦጨቅ የለ፣ በቃ ደስ ነው የሚለው እንዲሁም እኔ ደስ ብሎኛል ማለት ነው። ከዛ ላይ ደግሞ ደሞዝ ጭመራ አለ። ከዛ ላይ ደግሞ ስጦታ አለና እንግዲህ ትንሽም ቢሆን በቃ ስጦታ ስትሰጡ ደስ ይላችኋል። እኔ በትንሹ ብሰጥም በስጦታ ደስ ነው የሚለኝ ማለት ነው። እንግዲህ በዚህ ስጦታ የተሰጠውትን ስጦታ እኔ አካፍላችኋለሁ ማለት ነው። እንግዲህ እኔ መዳሜ ብር የሚሰጠች ልብስ ነው፣ ምክንያቱም ደሞዜ ስለጨመረች። ይሄ ደግሞ ስጦታ ደግሞ ከቤተሰቦቻቸው ከሰውዬው ቤተሰብ ወንድሞቹ፣ እናቱ ምናምን የሰጡኝ ነው ብር ነው ማለት ነው። እንግዲህ እናየዋለን አብረን ማለት ነው። የመዳምዬ ደግሞ ልብስ ነው። ጉርድ ምርጥ ጉርድ ጉርድ የምወደው ጉርድ ነው። እውነት ለመናገር እንደዚህ ያለ ጉርድ ነው እወዳለሁኝ። እናንተ ካልተመቻችሁ እንግዲህ አይመለከተኝም ማለት ነው። እንደዚህ ያለ ጉርድ ደግሞ በጣም ነው የምወደው ማለት ነው። እንግዲህ ከዚህ ያለሁበት ቦታ መቅዘን ቦታ ሆኜ ነው። ከመቅዘን ነው እንደሚባለው፣ ዝም ብሎ ካርቶን ምናምን የሚቀመጥበት ቦታ ነኝ ያለሁት ማለት ነው። ድምጽ እንዳረብሹ ብዬ ከዛ አልተቀመጥኩም ማለት ነው። ከዛ ላይ ደግሞ ቁራን የሚቀራ ሰላለ ማለት ነው። መቅዘን ውስጥ ገብቼ እኮ ነው እና እንደዚህ ላሳያቸው እንትን ያልኩት ማለት ነው። ከዚህ ሸሚዝ እና ኩርድ ነው ያመጣችልኝ። አመሰግናለሁ። ትንሽዬ ቢሆንም ትንሽዬ ቢሆንም ምስጋና አምሳት አመሰግኖ አላልፉም። እኔ ደግሞ ሽቶ በጣም ውድ ያለው እውነት የሚገርማችሁ ሸዋር ወስጀ ስጨርስ ሽቶ ካልተቀባሁኝ አበቃ፣ ልነግራቸው አልችልም። በጣም ነው የሚወደው ሽቶ። እንደ ሸዋር ወስጀ ከጨረስኩ በኋላ ሽቶ ካልተቀባሁኝ እና ይሄ የሚቀባው ምንድን ነው፣ እሷን ካልተቀባሁ። ቆይ ቆየት እያሳያቸዋለሁ ማለት ነው። እሱን እንግዲህ የእጅ ጌጦች ምናምን ያው ወርቅ ነው ብላቸው ተስፋ እንዲያታረጉም ኑሮ ተወዷል ማለት ነው እንግዲህ። ይሄ የእጅ ጌጦች ናቸው። በጣም ነው የሚያምሩት። በጣም ነው ደስ ይላሉ። እውነት እኔ በጣም የእጅ ጌጥ በቃ የጆሮ ጌጥ ምናምን ነው እወዳለሁ። እንደ እርግጠኛ ሴት ልጅ ሁነን ጠረጠር የለው ምን እንወዳለን ማለት ነው። እና መዳምዬ አመሰግናለሁ። ግን ያወርቅ ብታደረጊ አሪፍ ነበረ። ግን ምንም ማድረግ አይቻልም። ትልቅ ነው ይችኛ ሄዶ ያረኳት ቀለበት እንግዲህ አርጅታለች፣ ፈዛለች ማለት ነው አርቲፊሻል ስለሆነች እንግዲህ ወርቁን እንግዲህ ቀስ ብለን እንገዛዋለን ማለት ነው። ይችም የእጅ ጌጥ ናት ማለት ነው። አልከፈትኳትም። የእጅ ጌጥ ናት እና እና እናመሰግናለን እግዚአብሔር ይስጥልን ማለት ነው። እንግዲህ ይሄ ደግሞ ያንገት ነው በጣም ነው ሞዶ እንደዚህ ያለ ነገር እኔ ጌጣ ጌጦች በቃ ምን ወርቅ ባይሆኑም ጌጣጌጥ በቃ ይመቸኛል፣ እወዳለሁ ማለት ነው። ያው ሴት ልጅ ሆናችሁ በቃ ጌጣጌጥ ያምራችኋል። አዎ ይችን ነበር ያልኳችሁ ማለት ነው። ይሄን አሁን እኔ ሸዋሮ ወስጄ በሚጨረ ሰዓት ሀንገቴ ላይ ከእጄ ላይ ቀባስ አደርጋቸው በቃ ደስ ነው የሚለኝ ማለት ነው። ሳሸተው በቃ ያረ በስማ ይለያል ማለት ነው። እናንተም ተወዱታላችሁ ተስፋ አረጋለሁ። እንግዲህ መዳም እየስጦታ በቃ አመሰግናለሁ፣ እግዚአብሔር ይስጥልን። እግዚአብሔር ይስጥሽ። በወጣ ይተካ ነው የሚባለው መሰለኝ። እንግዲህ ወደዚህ ስጦታ ስንመጣ ግን ብሩን እንግዲህ እናሳያችሁ ማለት ነው። ብር ነው የሰጡው ስጦታ ማለት ነው። እና መሰግናችኋሉ ይቼ የመጀመሪያ ልትከፈት ያለችው ይቼ የምትከፈተው ምንድናት? የመዳም የሰውዬ እናት ብር ነው። እሷ ከፍ አድርጋ ነው የምትሰጠው፣ ምክንያቱም ከሷ ቤት ስራዋ ኦቨር ስለሆነችም ብሯም ማይከፋ አይከፋ ማለት ነው። ምክንያቱም ስራ እንትን ይላል ማለት ነው። አመሰግናለሁ የሰውዬ እናት በጣም ነው የሚወድሽ። በጣም መልካም ናት፣ ቀን ሴትዮ ናት እና አመሰግናለሁ ማለት ነው። ይሄኛው የአንድኛው ወንድም ቤት ነው የተሰጠሁት ማለት ነው። አመሰግናለሁ ምስጋና ግዴታ አስፈላጊ ነገር ነውና አምሳበር አዎ እናቴ አምሳ ብር አመሰግናለሁ። ይህም ጥሩ ነው እናቴ። ምሽዋር በጣም ከባድ ነው። አምሳ ብር፣ መቶ ብር ትልቅ ስጦታ ነው። ታንኪዩ ብለናል። በወጣ ይተካ እግዚአብሔር ይስጥልን እና የሚባለው ማለት ነው። በእውነት በጣም ደስ ይላል። ከዚህ ደግሞ ስንመጣ መቶ ብር ነው የተሰጠሁት። አመሰግናለሁ። ይህም ወንድምየው ነው የሰጠኝ ወንድሞቻቸው ማለት ነው። እንግዲህ ሴቶቹ ናቸው የሚሰጡን ማለት ነው። ይሄም ስጦታ መቶ ብር እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ነው የምንለው ማለት ነው። መድያምዬ ሁላችሁንም እናመሰግናለን። ትልቅም ትንሽም በነገራችን ላይ ስጦታ ይሁንም ምንም ይሁንም በቃ ማመስገን አለባችሁ ማለት ነው። እግዚአብሔር ይስጥልን ማለት ነው። መልካም ዓመት በዓል ያመሳው ይበለን። ያው በስጦታ ደስ እኔም በሽበሽ ብያለሁኝ። አይ ምንም አይልም፣ ያው ደስ ይላል።